ግብጽ በቻይና አውሮፕላን እስራኤልን ስትሰልል ተገኘች። ግብጽና እስራኤል የሰላዮች ጨዋታ ከሰደድ እሳቱ ጀርባ ያለው ስውር እጅ የእስራኤል ሚዲያ የሆነው ናትሲቭ አንድ አስደናቂ መረጃ አወጣ። እሱም ግብጽ በቻይና ድጋፍ እስራኤልን እየሰለለች ነው የሚል። ነገሩ ቀላል የስለላ ተግባር ሊመስል ይችላል። ነገር ግን ዓለም የደነገጠው አንድም እጅግ የከፋ ጦርነት የሚያስከትል አደገኛ እርምጃ በመሆኑና ሌላም ደግሞ ቻይና ነገሩ ላይ ያለችበት መባሉ ነው። ከዚህም በባሰ ሁኔታ ግብፅና ቻይና የእስራኤልን ሰደድ እሳት አብሰውታል መባሉ የነገሩን ውጥረት ከፍ አድርጎታል ሰላም የተወደዳችሁ የሰሞነኛ ቤተሰቦች በቅርቡ ግብፅና ቻይና አንድ የጋራ ወታደራዊ ልምምድ እያካሄዱ ነበር ታዲያ ነገሩ ከወታደራዊ ልምምድ በዘለለ ስውር የስለላ ስራ የተሰራበት ብሎም የእስራኤል ወታደራዊ ሚስጥር ግብፅ እየሰበሰበችበት ሆኖ አልፏል ነገሩ አስፈሪና ውስብስብ የሆነው ግብጽ እስራኤል ከዓመታት በፊት የተፈራረሙትን ስምምነት የሚጥስ በመሆኑ ይሄ ማሰሪያ ገመድ ከጊዜ ጊዜ እየተገዘገዘ አሁን ሊበጠስ ጥቂት ቀርቶታል። ገመዱ ከተበጠሰ ደግሞ ወትሮም የጥይት አረር የማያጣው ቀጠናው አደገኛ ጦርነት ይገጥመዋል ማለት ነው። በዛሬው ጥንቅራችን ታዲያ ያደገኛውን የግብጽ የስለላ ተግባር የእስራኤልን ተመሳሳይ እርምጃ የሲናይ በረሃን ውጥረት የቻይናንና የአሜሪካን ጣልቃ ገብነት ብሎም ኬሚካል ስለተረጨበት የእስራኤል ሰደድ እሳት በሰፊው እንዳሰሳለን አብራችሁን ቆዩ የግብጽ የስለላ ተግባር በእስራኤል ጦር ላይ ስውሩ የቻይና የስለላ አውሮፕላን በሚደንቅ ሁኔታ አሁናዊ መረጃን ወይንም ሪል ታይም መረጃን ከሲናይ በረሃና ከእስራኤል እየሰለለ ለግብጽ መረጃ ሲያቀብል ሰንብቷል። በእስራኤል በኩል ከቅርብ ጊዜ ወዲህ በግብጽ እየተካሄደ ያለው እንቅስቃሴ ግልጽ ትንኮሳ ሲሆን የሰሞኑ ስለላ ደግሞ ሆነ ተብሎ የእስራኤል የመከላከያ ሲስተምን ለመፈተንና አቅሙን ለመፈተሽ የተደረገ ነው። ታዲያ በዚህ አይነት ነገሩ እንዲሁ ከቀጠለ የለየለት ጦርነት በሲናይ በረሃ ሰማይ ላይ እንዳይቀሰቀስ በእጅጉ አስግቷል። የእስራኤሉ እውቅ ሚዲያ ናቲቭ ታዲያ ነገሩ ግልጽ የሆነ የስምምነት ጥሰት ነው ያለ ሲሆን በ1979 በግብጽና በእስራኤል መካከል የተፈረመው የሰላም ስምምነት ለዘመናት ሀገራቱን ከጦርነት በተወሰነ መልኩ ጠብቋቸው የከረመ ቢሆንም አሁን አሁን እየታየ ያለው የግብጽ ተግባር ግን ነገሩን እያከረረውና ስምምነቱን ሊበጥስ ጫፍ የደረሰ ሆኗል። በተለይም ደግሞ ከቅርብ ጊዜ ወዲህ እንደ ስምምነቱ የበላይ ጠባቂ የምትቆጠረው አሜሪካ ዝምታዋና ቸልተኝነቷ እየበዛ ሲመጣ ቻይና በቀጠናው ከግብጽ ጎን በመሆን ነገሩን እያባባሰችው ትገኛለች። አሁን የሲናዩ ጉድ ምድብና መልክ ይዟል። ግብጽ ከእስራኤል ቻይና ከአሜሪካ እስራኤል ከሰሞኑ በገጠማት የሰደድ እሳት አደጋ ሙሉ ትኩረቷ እሳቱ ላይ ሆኗል። የባስ ብሎ የውጭውን ዓለም ድጋፍ እየጠየቀች ሲሆን፣ ለግብጽ የስለላ ተግባር መልስ መስጠት አልቻለችም። ነገር ግን በስለላው በሲናይ በረሃ እየከረረ ላለው ውጥረት ሌላ አቀጣጣይ ነዳጅ ሆኗል። ይህ የስለላ ጨዋታ ታዲያ ቀጠናዊ ትርምስ ይፈጥር ይሆን? የእስራኤሉ ሚዲያ ናትሲቭ ዶት ኔት የነገሩን ውስብስብነትና አደገኛነት ባስቃኘበት ዘገባው በዝርዝር ግብጽ እስራኤል በደቡባዊ ክልሏ ያላትን የመከላከያ ሲስተም ስትሰልልና መረጃ ስትሰበስብ የሰነበተች ሲሆን የቻይናው የስለላ አውሮፕላን የተገኘው ደግሞ በቅርቡ በግብጽና በቻይና መካከል በተካሄደው ኢግል ኦፍ ሲቪላይዜሽን 2025 በተሰኘ የጋራ የጦር ልምምድ ላይ ነው። ሰላዩ የቻይናው ኬጄ 500 የጦር አውሮፕላን እጅግ የረቀቁ የግን ግንኙነትና የስለላ መሳሪያዎች የተገጠመለት ድንቅ አውሮፕላን ሲሆን በቤንሱፍ አየር ማረፊያ እያረፈ ተልእኮውን ሲፈጽም ነበር። የእስራኤል ሚዲያዎች እንደገለጹት ከሆነ ይሄ የበረራ እንቅስቃሴ ወደ ድንበር በእጅጉ የተጠጋና አደገኛ የሆነ የስለላ ስራን በእስራኤል መከላከያ ላይ ያካሄደ ብሎም የጋዛን ጦርነትና ውጥረት ሊያባብስ የሚችል አስፈሪ ተልእኮ ነው። የግብፅ ከፍተኛ ባለስልጣን መሐመድ ማክሉፍ የሚባሉ ሰው በበኩላቸው ነገሩ የተለየ መልእክት ይዟል፣ እኛ ከጦር ልምምድ ውጭ ያደረግነው የተለየ ተግባር የለም፣ ከእስራኤል ጋርም ወደ ጦርነት መግባት አንፈልግም ብለዋል። ግብጽ ምን ያክል አስፈላጊ ወይንም አንገብጋቢ መረጃን ከእስራኤል ጦር ወስዳለች የሚለው ግልጽ ባይሆንም ቀደምቱ የሰላም ስምምነት ግን የትኛውም ሀገር ማለትም ግብጽም ሆነች እስራኤል አላስፈላጊ ወታደራዊ ትንኩሳን በሲናይ በረሃ ማድረግ አይችሉም። የግብጽ ከፍተኛ ባለስልጣን መሐመድ ማክሎፍ የሚባሉ ሰው በበኩላቸው ነገሩን የተለየ መልክ ይዟል። የግብጽና የቻይና የሁለትዮሽ ግንኙነት ግን ውጥረቱን ያባባሰ፣ የግብጽን ወታደራዊ ቁመና ከፍ ያደረገና ቻይና የሀይፋ ወደብን ለመቆጣጠር ታስባለች የሚለውን የእስራኤልን ስጋት ከፍ ያደረገ፣ ነገሩን ወደ ቀጠናዊ ጦርነት አሊያም ወደ ቡድናዊ ጅምላ ጨራሽ ውጊያ ሊመራው ይችላል። የአሜሪካ ጸጥታ ደግሞ ነገሩን አቻችላ ማለፍ የፈለገች ይመስላል። ከዚህ ቀደም እስራኤል ግብጽን ሰልላ ታውቃለች ወይ? ሀገር እስራኤል ከዚህ ቀደም የስለላ ሲግናሎችን በተደጋጋሚ ወደ ግብጽ በመላክ ግብጽን ትሰልላለች እየተባለ በተደጋጋሚ ይነገራል። ሪፖርቶች እንደሚያሳዩት ደግሞ ጂ550 ኢ1 የተባለ ድንቅ የስለላ አውሮፕላን ቦይንግ 707 ታንከር አውሮፕላኖች፣ የግብጽን የስለላ አውሮፕላን የግብጽን ወታደራዊ እንቅስቃሴ በተደጋጋሚ ሲሰልሉ ታይተዋል። በተለይም ከ2018 ጀምሮ ደግሞ እስራኤል በሰሜናዊ ሲናይ በረሃ በታጣቂዎች ላይ በስውር ተደጋ አጋሚ የአየር ጥቃቶችን ስትፈጽም የነበረ ሲሆን የግብጽ ወታደራዊ ታክቲክ ተንታኞች ነገሩ ሽፋን እንጂ ትንኮሳው ግብጽን ነው ይላሉ። እስራኤል በ2003 ግብጽ በአመጽ ስትናጥ ልክ እንዳሁኑ የግብጽ ተግባር ሁሉ እሷን በድሮን የግብጽን ወታደራዊ ቁመና የሲናይ በረሃን ግንባታና ሙሉ መረጃ ስትሰበስብ ነበር። እስራኤል ፊላዴልፊ ኮሪደርን እና የራፋ መተላለፊያ መስመርን ከተቆጣጠረች በኋላ ማለትም ከባለፈው አመት ግንቦት ሀያ ሀያ አራት በኋላ ግብጽ ነገሩን እንደ ስምምነት መጣስ ትቆጥረዋለች። ለዚህም ነው አሁን ግብጽ በሙሉ ልብ ያሻትን እስራኤል ላይ የምትፈጽመው፣ ምክንያቱም አንድ የስምምነቱ ተሽሯልና። በተደጋጋሚ ደግሞ እስራኤል እንዲህ ትላለች፣ ግብጽ በጋዛ ጉዳይ ጣልቃ መግባት ትፈልጋለች፣ ትንኮሳዋ ሁሉ ለዚህ ነው ትላለች። በመሀል አሜሪካ ስለነበረች ግን ሀገራቱ ወደ ጦርነት እንዳይገቡ ስትከላከል ከርማለች። የተፈረመውና ይጣሳል ተብሎ የተሰጋው ስምምነት ይዘቱ ምንድን ነው? አስፈሪው ነገር እሴቱ ነው። የሁለቱ ሀገራት ስምምነቱ በእርግጥ ለእስከዚያ ዘመኑ ዓለም አዲስ፣ ለዚያ ምድር ታሪካዊ፣ ለህዝቡም የሰላም ተስፋ ፈንጣቂ ነበር። የቴልአቪቭ መሪዎች የማረኩትን ግዛት የማጣታቸው ሐዘን ቁጭት አውራ ጠላታቸውን ከሌሎቹ ከመነጠላቸው ድል ድምቀት ከሰመ። የጦር ሜዳ ድላቸውን በድርድርም የመድገማቸው ኩራት በሰረ። የካይሮ ገዥዎች ዘር ወገናቸውን ጠላት የማድረጋቸው ኪሳራ አያል ጠላቶቻቸውን በመወዳጀታቸው ትርፍ ተጣጣ። የተቀሙትን ግዛት የማስመለሳቸው ደስታም በሰረ። በዋሽንግተኖች የሞስኮ ጠላቶቻቸውን የመብለጣቸው ኩራት ቴህራን ያጡትን ካይሮ በማግኘታቸው እፎይታ ተካሰ። ግብጽ እስራኤል የሰላም ውል ተፈራረሙ። አብዛኛው አረብ የጤሰበት አለም በቅይጥ ስሜት የቆዘመበት ስምምነት ከተፈጸመ አመታት ተቆጠረ። የእስራኤል ህዝብ ጽናት፣ የመሪዎቹን ብልሃት፣ የአዳራሽ ደጋፊዎቻቸውን ቁርጠኝነት ይጠራጠሩ የነበረ ከነበረ የ1948ቱን ጦርነት ውጤት ማጤኑ በቂ ነው። እስራኤል በ1967 ጦርነት የተቀዳጀችው ድል ግን ለጽኑ ህዝቧ ኩራት፣ ለብል መሪዎቿ ክብር፣ ዩናይትድ ስቴትስን ለመሳሰሉ ፍጹም ወዳጆቿ ደስታ፣ ለአረብ ሐፍረት፣ ለሶቪየት ህብረትና ለተባባሪዎቿ ሐዘን፣ ለቀሪው ዓለም ድንቅ ሀቅ ነበር። ድሉ የአረብ ህዝብ መሪዎቹን እየቀየረ አዳዲስ ተቋማትን እየፈጠረ በፊት ከሶቪየት በኋላ ከሌሎች እያበረ ለሌላ ውጊያ ከመሰነቅ እልህ ዶለው እንጂ በሀፍረት ተሸ ማቆ ለአሸናፊዎቹ እንዲገዛ አለማስገደዱ ነው ጭንቁ። የምዕራብ ምስራቅ ባላንጦች አረብ አይሁድን የማዋጋታቸውን ያክል ሁለቱን ወገኖች እንሸመግላለን ያላሉበት ዘመን የለም። የሁለቱ ወገኖች መሪዎችም አይሁድን ለድል ኩራት ቁጭቱ፣ አረብን ለሽንፈት ሀፍረት ግምቱ የመዘወራቸውን ያክል ድርድርን እምቢኝ ያሉበት ጊዜ ከነበረ ጥቂት ነው። የድርድሩ አማራጭ ከተጨባጭ ውጤት የደረሰው ከሞላ ጎደል እስካሁን የጸናው ግን መጋቢት 26 1979 እየተፈረመው ብቻ ነው። ስምምነቱ በእርግጥ ለእስከዚያ ዘመኑ ዓለም አዲስ፣ ለዚያ ምድር ታሪካዊ፣ ለህዝቡ የሰላም ተስፋ ፈንጣቂ ነበር። ተፈራራሚዎቹ ደግሞ አፈራራሚው የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ካርተር ያኔ እንዳሉት ጀግኖች ሁለት መሪዎች በህዝቦች ታሪክ ለረዥም ጊዜ የሚመሩት ወይም በስምምነቱ የሰፈረው ፕሬዝዳንት አንዋር አልሳዳት እና ጠቅላይ ሚኒስተር ሜንህን ቤገን፣ ሰዎችንና የጦር መሳሪያዎችን ወደ ውጊያ አውድ ካዘመቱ ታላላቅ ጀኔራሎች በላቀ ድፍረት ጀግንነት ብልሃትና አነቃቂነት ይህንን ዘመቻ መርተዋል። ከትሩማን እስከ አይዘናወር፣ ከኬኔዲ እስከ ጆንሰን፣ ከኒክሰን እስከ ፎርድ በጅምር የተዉትን ካርተር ዳር አደረሱት ወይም ለማድረስ ተገደዱ። ስምምነቱ ታዲያ ይዘቱ የትኛውም ሀገር በሲናይ በረሃ በኩል አጉል ወታደራዊ እንቅስቃሴ ያለማድረግን ሁሉ ይጨምራል። ለዚህም ነው ወታደራዊ ስለላ ስምምነቱን ይጥሳል እየተባለ ያለው። ሌላኛው ራስ ምታት የሲናይ በረሃን አሸዋ የናጠው ወታደራዊ እንቅስቃሴ የሲናይ በረሃ ማለትም የድንበሩ በኩል ጡዘት አሁን ወታደር በገፍ ተጨምሮለት ቀጥሏል። የ1979 ስምምነት ሲናይን ከትጥቅና ወታደር የጸዳ የሚያደርግ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን የግብጽ አቋም ተቀይሮ በገፍ ወታደርና መሳሪያ እያስገባች ነው። በተለይም ከ2013 ወዲህ አልችልም ያለችው ግብጽ በስውርም በይፋም ከሚያስፈልጋት የወታደር ቁጥር በእጥፍ ወታደሮቿን የጨመረች ሀገር ናት። በተለይም ከቅርብ ጊዜ ወዲህ በቀጠናው እያጣ ውስጣቸው ያለውን ተሰሚነትና አዛዥና አዛዥነት በአንድም በሌላም መልኩ እየተነጠቀች ስትመጣ ደግሞ የበለጠ የወታደር ቁጥሯን እያጎለበተች ትገኛለች። ታዲያ ግብጽና እስራኤል ከቀደመው ሽኩቻቸውና ጦርነታቸው በኋላ የነበራቸው ዓለም አቀፍ ወሳኝ ስምምነት ላይ ግብጽ በምዕራብ ሲናይ በረሃ 22 ሺ ወታደሮችን ብቻ እንድታሰፍር ይፈቅድላታል። ነገር ግን ይሄ የቆየው ለጥቂት ዓመታት ብቻ ነው። ምክንያቱም ግብጽ ስምምነቱን አፍርሳ በ2018 ወታደራዊ ቁጥሯን ወደ 88 ሺህ ከፍ አድርጋ ስምምነቱን ጥሰዋለች። ከዚያም በመቀጠል እስከ ቅርብ ጊዜ ቀስ በቀስ ቁጥሩን ስታሳድግ ከርማ በ2025 ብቻ በብዙ ሺህ ወታደሮችን ጨምራለች። ነገሩ ባለቤትን ካልናቁ አጥርን አይነቅንቁ ነውና የእስራኤል በሰባት ግንባር ጦርነት ውስጥ መክረም ለግብፅ በቀጠናው መጠንከር ዋነኛ ምክንያት ነው። የግብፅ ወታደሮች የሰፈሩበት ቦታ ምን ለየት ያደርገዋል? ጥቅሙስ ምንድን ነው? የወታደሮቹ ሰፈራ በሳተላይት ምስል የታየው በደቡብ ምስራቅ ሲናይ ጋዛን በሚያዋስነው በራፋ ድንበር በኩል ሲሆን ቀጥ ብሎ እስከ እስራኤል ድንበር ድረስ ይዘልቃል። ወታደሮቹ በተጨማሪም በሼክ ዙዌይድ እና በአልጁራ አወዛጋቢ ስፍራዎች ሁሉ ሰፍረዋል። ግብጽ ይህንን የማደርገው ለጸረ ሽብር ስራዬ ነው ትላለች። እስራኤል ደግሞ አይ ግብጽ የተዳከምኩ ሲመስላት ልትወረኝ ነው ትላለች። በግብጽ የሲናይ በረሃ የአሸባሪው አይሳይስ ቡድኖች በስፋት የሚንቀሳቀሱበት ብሎም ከፍተኛ የሽብር ጥቃት የሚፈጽሙበት ቀጠና ነው። በመጀመሪያም ግብጽ ሽብርተኞችን ልዋጋ ነው ከስምምነታችን ትንሽ ፈቅ ልበልና በቀጠናው የወታደራዊ አቅሜን ልጨምር ስትል እስራኤል አልተቃወመችም ነበር። ነገር ግን አሁን የጦሩ ቁጥርና ጥንካሬ በአስር እጥፍ ሲጨምር እስራኤል ታሪካዊውን ስምምነት ታፈርሰዋለች ተብሎ ተዘግቷል። ዝግጁ የሆኑት አደገኛ የጦር መሳሪያዎች ምን ምን ናቸው? ከወታደሮች በኩል ወደ ሲናይ የዘለቁት አደገኛ ኤም አንድ ኤ አንድ አብርሃምስ አደገኛ የታንክ ቡድኖችና ታንኮች ኤም ስልሳ ታንኮችና ብዙ ብረት ለበስ ኤፒሲዎች ናቸው። ባለፈው ዓመት የካቲት ወር በአንዴ ብቻ አርባ ታንኮችና ኤፒሲዎች ከካይሮ ወደ ሲናይ ወርደዋል። በወቅቱ ደግሞ እስራኤል በራፋ ከፍተኛ ኦፕሬሽን እያካሄደች ነበር። ታንኮቹ በጊዜው ለአንድ አሸባሪ ቡድን የተመዘዙ አይመስሉም ነበር። የባስ ብሎ በ2025 የሳተ ሳተላይት ምስሎች እንደሚያሳዩት በሲናይ ኢአንድ አሪሽ ብቻ ከመቶ በላይ ታንኮች ታይተዋል። በተጨማሪም በራፋና በእስራኤል ድንበር በኩል ብዙ ታንኮችና ብረት ለበሶች ታይተዋል። እነዚህ የላቁ አብርሃምስ ታንኮች የሚፈለጉት እጅግ ለላቅ ኦፕሬሽንና ተልእኮ እንጂ ለጸረ ሽብር እንቅስቃሴ አልነበረም። ለዚህም ነው እስራኤል የደወል ድምፅ ያስተጋባው። ታንኮቹና መሳሪያዎቹ የተሰለፉት ለጥቂቶች ጥቂቶች አሸባሪ ቡድን አባላት ሳይሆን የሚመስለው ለእስራኤል ነው። በሁለቱ ሀገራት ስምምነት ደግሞ እንደዚህ አይነት የጦር መሳሪያ ጋጋታ በፍጹም አይፈቀድም። የእስራኤል ሰደድ እሳትና ቀጠናዊ ውጥረት በቅርቡ በኢየሩሳሌም የተከሰተው አስፈሪ የሰደድ እሳት ከቀን ቀን እየሰፋ አሁን ሀገራዊ ስጋት ወደ መሆን ተሸጋግሯል። ታዲያ የተረጋገጠ ነገር ባይኖርም አንዳንድ አስፈሪ መረጃዎች ብቅ ብቅ እያሉ ነው። ከሰሞኑ በተካሄደው የቻይናና ግብጽ ወታደራዊ ልምምድ ላይ የታዩ አንዳንድ አስፈሪና ዘመናዊ ትጥቆች ምናልባትም በስውር ተቀጣጣይ ኬሚካልን ወደ ሰደዱ በመርጨት እሳቱን አባብሰውታል እየተባለ በሰፊው እየተነገረ ነው በእርግጥ ወታደራዊ ልምምዱ ከእሳቱ ጋር የሚያገናኘው መረጃ ይፋ ባይደረግም፣ ነገር ግን በቀጠናው በእሳት ፈጣሪ ኬሚካል ማምረት ዘርፍ እነ ኢራን ያሉበት የልህቀት ደረጃ ጥርጣሬውን እውን ያደርገዋል። የተወደዳችሁ የሰሞነኛ ቤተሰቦች የሁለቱ ሀገራት የስለላ ጨዋታ ጦርነት የሰለቸውን ቀጠና ወደ ጦርነትን ይመልሰው ይችላል ተብሎ የተሰጋ ሲሆን፣ ነገሩ በቀላሉ የሚታይ ሁነት አይደለም። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም